መታ ኔትወርክ ዋይፋይ ያለበት ቦታ መሄድ ነበረብህ። በጣም አስቸጋሪ ነው። በጣም መጣቸዋል። በጣም ኃይለኛ አርቲስት ስሜ

አርቲስት አንጋፋው አርቲስት ስሜ ዘመረ ነው መካከላችን ላይ ያለው። የአማራ ልጆች በተለይ፣ እንዲሁም የምታከብሩት ውድ ኢትዮጵያኖች እንኳን ደህና መጣችሁ። ስሜ ዘመረ በስም ነው የምታውቁት አንዳንድ ሰዎች። በጣም በድምፁ በእንደዚህ በጣም ይታወቃል፣ ፖፑላር ነው፣ በጣም ዝነኛ ነው። እና አሁን እንግዲህ እድሜው እየሄደ ነው። እንግዲህ ወያኔ ከገባ ጀምሮ የእሱ ኑሮ በጣም የተቃና አይደለም። መሬቱን ዘርፈውታል፣ ቀምተውታል

አሰድደውታል በጣም ከፍተኛ በደል ደርሶበት እስካሁን ድረስ ይኸው በመካከላችን ላይ መኖሩ እራሱ ገርሞኛል። እኔ ካየሁት እራሱ እንኳ እራሱ ሀያ ምናምን ዓመት ሀያ ሁለት ሀያ ሶስት ዓመት ስላየሁ በጣም ደስ ብሎኛል። ስሜ የዘመረ በጣም ጀግና ነው። ስሜ ፖለቲካ ይችላል፣ ቅኔ ይችላል፣ ግጥም ይችላል፣ ሽለላ ይችላል፣ ዘፈን ይችላል። ሊቅ ነው። ሊቁ ነው የሚባለው በሞጣ አካባቢ ሊቁ ስሜ ዘመረ ነው። በጣም ሊቅ ነው። መግጠም ይችላል

ዘፈኖችን ብሰሙ ደግሞ የሱ ዘፈኖች አሁን ወደ ዩቲዩብ እንገለብጣቸው ከካሴት። በጣም የሚገርም ዘፈን ነው ያለው እና የወኔ ነው፣ ወኔ ወኔ፣ ዘፈኖች ሁሉ ወኔ ያላቸው፣ ወኔ ያላቸው እና ሁሉንም ሰላም በል ችግርን እዚህ ጋር ትነግራለህ። አሁን ባንክ አካውንት አለ። አሁን ስሜ ዘመረን አንጋፋውን አርቲስት አባታችንን በዚህ ዕድሜው መንገድ ላይ መውጣትና መለመን የለበት። እንዲህ አይነት የአማር አባቶች

እንደ ቅርስ ነው እኔ የማያቸው፣ የቅርስ ነው። የጎጃም ብቻ አይደለም የኢትዮጵያ ቅርስ ነው ማለት ይቻላል። ዘፈኖቹን ብትሰሙ፣ ግጥሞቹን ብትሰሙ፣ ቅኔዎቹን ብትሰሙ፣ እንደውም ወደ መጽሐፍ መቀየር አለበት። የእሱ ግጥሞች፣ በተለይ ቅድም ሰምታችኋል። እሷው ተነቃንቃ ሰው ነቃናቂ የነ ስሜ መጠጥ እንደነች አረቄ። እስኪ እፉት በላት፣ እፉት በላት። እስኪ አሳያቸው የደንበጫዋን። አዎ

በዚህ ኃይል ነው ያለ ስሜ ዘመረ። በዚህ ኃይል ነው ያለ። እሷው ተነቃንቃ ሰው ነቃናቂ የእነ ስሜ መጠጥ እንዴት ነሽ አረቄ ያላት እሷ ነው። አትኛው መለኪያ ደብየ ሊመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጅ ወያዝንም አጋልጦ ሲሰጥ አንድ ሰው በመጠጥ አይምሮ ሲነቃ በስተት ይገባል ወደ ፖለቲካ

ያልተጠየቀውን እየዘላበደ አንድ ሰው ሰክር ይመስላል ያበደ። የሴርማ ብርቶ ትዳሬ አረቂቶ ታሳም ያንተ በመጠጥ ደስታ ይገኛላችሁ። መጠና ትለፉ ትቃጠላላችሁ። ከላይ በጠቀስኩት ርዕስ እየያዝ በአንድ ቀን ጨርሶ ባዲወር ደሞዝ የስካር የዝሙት የሁለት ሰውን ያበሳቁ ሰውን ያቆስስ ቀደም የቆየ ነው አይደለም አዲስ።

በልቶ መጠጣት ተስማሚ መጠረ ትንሽ ያስቸግራል። ሰው እየሰከረ የአዲስ አበባ ጠላ አንድ፣ ደግነቱ አለቅት የለበትም ውሃ እንደ መብዛቱ እንጀሮ ሰው ነገር ያበላሻል። በሉ ዳያስፖራዎች፣ በተለይ በውጭ ሀገር ያላችሁ በሙሉ አገር ቤትም አቅም ያላችሁ በተለይ ዳያስፖራዎች ስሜ ዘመረን የማያውቅ አማራ ካለ አዝናለሁ።

አንጋፋው አርቲስት ስሜ ዘመረ በመካከላችን ላይ ተገኝቷል። ኢትዮጵያዊነቱን የማይለቅ ከለሩን የማይለቅ ጨዋታው የማይጠገብ እኛ ልጆች እያለን ኮርኩሞ ያሳደገን እሱ ነው። በጣም በጣም ጀግና ነው። በዚያ ላይ ደግሞ ማንንም አይፈራም። ፖለቲካም ቢሆን ይችላል፣ አይፈራም ማንንም። ቴንኪው ጥበቡ መልኬ ሀያ ዶላር ጀምሯል፣ ጀምሯል። ጥቤ ጥቤ ጀግናው ጥቤ መልኬ ሀያ ዶላር ከፍ እያደረጋችሁ

ካሻፕ የምችሉ ካሻፕ ኦኬ። አሁን እንትንን ስጠኝ ስሜ፣ ባንክ አካውንት ንገርኝ። አቤት ንግድ ባንክ ነው። አዎ የኢትዮጵያ ንግድ ባንክ። ኦኬ ኮመርሻል ባንክ ኦፍ ኢትዮጵያ፣ ቀጥል። የኢትዮጵያ ንግድ ባንክ አንድ ሺ አንድ ሺህ ሀያ አንድ ሀያ አንድ ዘጠና ዘጠኝ ዘጠና ዘጠኝ

አስራ ስድስት አስራ ስድስት አርባ አምስት አርባ አምስት አራት አንጋፋ አርቲስት ስማቸው ዘመረ ስማቸው ዘመረ።